ዩክሬን አራት የሩሲያ የአየር ኃይል የጦር ሰፈሮችን በመደብደብ በሩሲያ ላይ ከባድ ኪሳራ ማድረሷ ተሰምቷል። አንድ ዓመት ተኩል ፈጅቷል በተባለው በዚህ ምስጢራዊ በሆነ ዘመቻ ዩክሬን በሩሲያ ላይ ባደረሰችው ጥቃት 34 በመቶ የሚሆኑትን የሩሲያ ስትራቴጂክ የሆኑ ቦምብጣይ አውሮፕላኖች ማውደሟን ነው ፕሬዝደንቷ ቮሎዲሚር ዘለንስኪ የገለጹት። ሩሲያ ካሏት ስትራቴጂክ የሆኑ ቦምብጣይ አውሮፕላኖች መካከል አርባዎቹን በጥቃቱ አውድመናቸዋል ብለዋል ፕሬዝደንቱ። ይህንንም ዘመቻ ፍጹም ልዩ የሆነ ዘመቻና ለአንድ ዓመት ተኩል ያህል ከፍተኛ የሆነ ዝግጅት ሲደረግበት የቆየ ዘመቻ ስለመሆኑ ተናግረዋል። በዚህ ዘመቻ 7 ቢሊዮን የሚጠጋ ወይም 7 ቢሊዮን የተገመተ ንብረት ስለ መውደሙም ነው የተገለጸው። በዩክሬን ይህንን ጥቃት ያደረሰችው ደግሞ ወደ ሩሲያ ግዛት አስርጋ ባስገባቻቸው ድሮኖች አማካኝነት እንደሆነ ተገልጿል። የዩክሬን እና የሩሲያ ጦርነት በዚሁ ከቀጠለ ቀጣይ ሩሲያ ምን አይነት እርምጃ ትወስዳለች የሚለው ጉዳይ ደግሞ አነጋጋሪ ሆኖ ቀጥሏል። ዛሬ በዜና ኢትዮጵያ ከተመለከትናቸው ጉዳዮች መካከል አንደኛው ይህ ነው። ዜና ኢትዮጵያን በኢቲቪ ዜና ቻናል እና በዶት ስትሪም አማራጮቻችን መከታተል ትችላላችሁ።